የተሰማሁትን የተማርኩትን ያየሁትን አካፍላችኋለሁ ማለት ነው ወደ ባስማ አባይ በዚህ ጋር ላሳያችሁ ባስማ ትልቅ መርከብ ነው ከዛ እንደ ሬስቶራንትነት ያገለግላል እንግዲህ ጋይስ ውስጥ እየገባሁ ነው አባይ ውሃ እንደምታዩት በስመ አብ ሲያምር እንግዲህ ጋይስ እዚህ የምታዩት እንዳለ ከአባይ ነው የመጣው ድብልቅልቅ የወጣ ሀገር ነው በስመ አብ ወልድ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

ዲሴምበር 6 2013፣ የፈረንሳይ ዓለም አቀፍ የዜና ኤጀንሲ የግብፅ አርሶ አደሮች ምን ያህል ስጋት እንዳደረባቸው በቦታው ተገኝተው ቃለ መጠይቅ አድርገው ነበር። አርሶ አደሮቹም እንዲህ በማለት ፈራታቸውን ገልጸዋል። ይህን ውኃ ፈጣሪ ነው የሰጠን። መሬታችንን እናለማበታለን፣ ለሁሉም ነገር እንጠቀመዋለን። ግን አሁን ኢትዮጵያውያኖች ግድቡን ከሰሩት እርግጠኛ አይደለንም። ውሃ የስጡን አይስጡን፣ ምናልባት ከእኛ ይቆጥቡት ይሆናል።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

በጣም ከምጠብቁት በላይ በዓመት ብዙ ብር ከቱሪዝም ታገኛለች ማለት ነው። በአባይ ብቻ አይ ጋይስ፣ በጣም አስማ ድብልቅልቅ ያለ ከተማ በስማ ቦልድ ሺ ሃሎ ሴ ዋስ አፕ ሃሎ ብዙ ጊዜ ረመዳን ነው እና ሰው ስለሚጾም ቀድሞ መሰለ ምግብ የሚገዙትና በጣም ብዙ ግብይት አለ እዚህ አካባቢ አይ ሴ ዋስ አፕ ዋስም ሳለያ እጃኒ ናይ ስሚቺ በስማ ድብልቅልቅ አገር በኢየሱስ አይ ጋስ እዚህ ጋር ደግሞ ዶሮ ቤት ነው። የተከተፈ ዶሮ፣ ያልተከተፈ ዶሮ ይሸጣል። እዚህ ጋር ደሞ አሳ ቤት ነው።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 ተግባራኝን ቆይታ ጨርሼ አሁን ደግሞ ወደ ዋናው ከተማ ልንሄድ ነው። ምክንያቱም እዛ ያለው የጀልባው ቢዝነስ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 ወደ ጀልባ ቦታው ማለት ነውና እሱን ወደ ዶላር ስታደርጉት ሶስት ዶላር፣ አስራ ሁለት ኪሎሜትር ለመሄድ ሶስት ዶላር ነው የምከፍለው ማለት ነው ለኡበር። በታክሲ ቢሆን ኖሮ አይፋችሁኝም ነበር። በትንሽ ነው ታክሲ ስላችሁ ላይክ ሌላ ቢሆን ማለት ነው አናግሬ ቢሆን አይሰሙኝም። ግን ደስ የሚለው ምንድነው? ትራንስፖርት አሪፍ ነው፣ ግን ባጃጅ በጣም ብዙ ነው ያለው በጣም ብዙ ባጃጅ ነው ያለው። በእንግሊዘኛ ካወራችሁ አለቀላችሁ። ጀስት ነው ከዋና ፕራይሱ 70% ይጨምራል። ይሄን እራሱ ለመግዛት ይሄንና ማስቲክ ምንድነው? የፕሬዲተር ነው አይደል? ኢነርጂ ድንክ እስካሁን ከነጋ ምግብ አልበለውም 7 ሰዓት አልፎ አልመሰለኝ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 ለትባላ ይሄ ስምበል ቦምብራስ ስርኬት ለትባላ ባሞተር ኦራኛ ለባቲ አሁን ትረስ ኖ ባዲ ባ ሰሚር ኢንተርካንቲነንታል ሾው ምናምን ካይሮ ይላሉ። አይ ጋይስ፣ ለማንኛውም እንግዲህ አሁን የሆነ ድልድይ አግኝቼ ናይል ውሃ በደንብ ነው የሚታየው። ጫጫታ ግን በጣም ብዙ ነው እዚህ ከተማ ውስጥ። ይኸውላችሁ፣ እዚህ ጋር አሳ እያጠመዱ ነው። በጣም ነው የሚገርመው። የአሳ ቢዝነስ በጣም ትልቅ ነው። እንግዲህ እዚህ ጋር ራሱ እንደምታዩት ስራ ላይ ናቸው። እዚሁ ላይቭ ነው የሚያጠምዱት ማለት ነው። ጋይስ በጣም ነው የሚያምር። አይ በዚህ ሊል ሊሄደን በዛ ልመለስ። ከፊቴ በጣም ብዙ ቱሪስቶች አሉ። ፈረንጆች ሲሆኑ ምንም አላውቅም። አይ ቲንክ ቱሪስት ላይሆኑም ይችላሉ መሰለኝ። በእግርኛ በሞተር ምናምን አሪፍ ነው መሰለኝ። ያምራል ቦታው። ባይ ዘ ወይ ጋይስ እንግዲህ ሂልተን አለ እዛ ጋር። በጣም አሉ የተባሉ ሆቴሎች እዚህ አሉ። ጋይስ በጣም ነው የሚገርመው። ፎር ሲዝን ሁላ አለ። ይሄ አሁን ፊት ለፊት የሚታየው ፎር ሲዝን ነው። በጣም ውድ ሆቴል እኮ ነው። አሜሪካ በስማ እንግዲህ ቪውን ይመስላል። በዚህ ጋር ላሳያችሁ። በስማ በላው በላው፣ በቃ ወንዝ ነው እንዲ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 ጀልባ ራሱ በአመት ስንት እንደምትመላለስ አስቡት። ከዛ ከቱሪዝም የመጣውን ብር በዚችኛው ራሱ አስቧት ማለት ነው። ይወላችሁ እንግዲህ በማታ የዞርኩ ነው ወክ እያረኩ መንገድ ላይ ምንም ሰው ረፍት የለውም በቃ ረመዳን ነው፣ ግርግር አለ። በዚህም ሳይድ፣ በዛም ሳይድ በቃ አስጀስ ትርምስምስ የወጣ አገርኩ ነው። በስማ እንግዲህ ዝም ብዬ ወክ እያረኩ ነው አሁን በማታ ይመስላል። በስማ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 ወርቅ ቤት የአንገት ቤት ምናምን አለ እየሄድ ነው። ለማንኛውም እዚህ ጋ ምግብ ቤት አለ መሰለኝ። ሰፈራችን ደርሰናል፣ እየገባን ነው። አይ ጋይስ አም ኦፊሻል ኢጂፕሽን ሰፈር ይደርሻሉ፣ ሰፈር እያልኩ ነው። ለማንኛውም የዛሬ ቪዲዮ ይመስል ነበረ። ትናንት ነው ገና የመጣሁት። ትንሽ ሪሰርች ባረኩት በተማርኩት ነገር አሳይቻችኋለሁ። እንዲሁም ደግሞ መንገድ ላይ ያለው ነገር ይሄን ይመስላል እና ይሄ ቪዲዮ ከተመቻችሁ በላይክ አሳውቁኝ። አስር ሺ ላይክ